ሌላ የምትናገሪው ነገር ይኖርሻል፣ እንድራራለሽ የውሸት የምትነግሪውን ታሪክ አለ። አንተ ላይ ያደረግኩት ነገር ከረፈደ አልገባሽም። በእኔ ቦታ እስካለች ድረስ ስሜቱ ሊገባሽ አይችልም። አውቃለሁ ተቀይመኸኛል፣ ግን እባክህ ለአንድ ልጅ ሊኖሩላት ተባክን አስፈልጋታል። እኔ ያላባት አድጌ ያለሁ እሷም ያለ እናት መኖር አይከብዳትም በዛ ላይ ደግሞ እንደ አንቺ አይነት ጨካኝ እናት ለማንም አይገባም እሺ የሚበላ ነገር ካለ እባክህን ስጠኝ የሚበላ የሚበላ ስጠኝ ያልሽ ታስታውሻለሽ ምግብ እንደዛ ተረፍረፎ እርቦኝ የሚበላ ስጭኝ ስልሽ ብትበላ ማጠቅመም አንተ እርባና ቢስ ነበር ያልሽ አውቃለሁ። አሁን እኮ እሱ አልፏል። አንተ ትልቅ ልጅ ሆነሃል። በእርግጥ ልክ ነሽ። ጠባሳው እንጂ ድርጊቱ አልፏል። በዛ ላይ ደግሞ እኔ ያልጨክንብሽ ይሄ እንኳን ይበዛብሻል፣ ሊያንቅሽ ይችላል። እባክ መሞቴ ነው። እባክ መሞቴ ነው። ይሄን ከጎረሽ በቂ ነው። ሕይወትሽን ለማስቀጠል ደግሞ በጣም ከበቂ በላይ ነው። አንቺ አትሞጭም፣ ምክንያቱም ክፉ ሰው ነሽ። ክፉ ሰው ደግሞ ቶሎ አይሞት። ለማንኛውም እኔም ይሄ ነው ካልሞች እንገናኛለን። ደውዬ የት ጠፍታ? ሉሊ ትንሽ ነው አስጨነከንኩ። የትም አልጠፉ፣ ትንሽ ልንቀሳቀስ ብዬ ነው። ቢሆንም ተጨነቅም፣ ቢያንስ ሴት እንዳለ አታሳውቀንም እንዴ? ምን ሆናለሁ? ለሱ የሰው ልጅ ከወጣ በኋላ ምን እንደሚፈጠርበት አይታወቅም። በእርግጥ ልክ ነሽ፣ ግን ያን ያህል የሚያስጨንቅ ነገር የለም። እኔ እና ኤልሳ በጣም ተጨንቀን ነበር። ምን አስጨነቃችሁ? ሁሉም ነገር ሰላም ለመሆን እየተቃረበ ነው። ምን አዲስ ነገር አለ? ያቺን ሴትዮ አገኛት እንዴ? እሱን ሌላ ጊዜ እነግርሻለሁ። ዳዊት፣ በጭንቀታችን ላይ ሌላ ጭንቀት አትጨምርብን። ምን ነው? የተፈጠረ ነገር አለ እንዴ? የልዕልት እናት በድጋሚ ጠፍታለች። የልዕልት እናት ምናልባት ካሌብ በድጋሚ አግኝቷት እንዳይሆን፣ አላውቅም። ተጨናንቀን ያለ ነው። አታስቡ፣ በቃ እኔማ ብር ያፈላልግላችኋሉ። እሺ። ኤሊሳ በጣም ተጨንቃ ነበር። ገብታ አዋራት። ደውዬላን ነበር። በቃ እኔ አሁን ሌን ነው የት ነው የምትሄደው? ሰላም ልበላችሁ ብዬ ነው የመጣሁት። እኔ ግን የሆነ የደበክን ነገር ያለ ይመስለኛል። ምን እደብቃችኋለሁ። በቃ ቤት መዋል በጣም እየሰለቸኝ ነው። እሱ ብቻ አይመስለኝም። የሰሞኑን ሁኔታ ምንም ልክ አይደለም። ምንም አዲስ ነገር የለም። በቃ በጣም እየሰለቸኝ ነው። እየተንቀሳቀስኩ ልምጣ ብዬ ነው ዶጭ ካልክ ይሁን ዋናው በሰላም መሆኑ ነው። ግን ልትነግረው የምትፈልገው ነገር ካለ በማንኛውም ሰዓት ልነግረኝ እንችላለን። አታስቢ፣ ምንም የሚገጠመኝ ነገር የለም። ለማንኛውም በቃ ሰላም። እሺ፣ ሰላም።

ለፖሊስ ከመደወሌ በፊት ከደበቅበት አውጣት ወይ ይሄንን ጭቃን ኬት ነው ያመጣው ሉሊት እናታችሁ ያለምን ምን እራይ አባቴ ጭንቅላት ላይ ተኩሳበታለች ባኮ ደዘ ይሄንን የፈጠረው ሬኒ ዛት ተጃጅ አለብኝ ካሊም በስሜት እየተነዳ ይመስለኛል የማትወጣው ማጥስ ከምትገባ ነገሮችን በሰላም ምትፈታቸው ይሻላል ከሀዲና እሺ ውሸጣ ሰማኛለሽ ያቺ ከቶሪ ለማዳበጥ አይደለም የምትወጣው ከኔ ራስ ላይ ተወርጃለሽ ሰማኛለሽ እናቴ ቤቷስ ካልተመለሰች ድረስ ተጠያቂ ቃለት እሱ ኮ ላይሆን ይችላል። እንዴት ነው እሱም አይሆነው? አትሰሚውም እንዴ? እገላታለሁ እያለ እኮ ነው። እሺ ቆይ ምን እናደርግ? ወይ ለፖሊስ እናመልክት እንዴ? ለፖሊስ ማ ማመልከት አለብኝ? ይህ ሁሉ ነገር እያየሁ እጅን አጠጥፍ ያጠ? ቆይ ደውለሽ ላል ነበር ው። በተደጋጋሚ ደውይላት አለው ግን ስልኳ አይሰራም። እስቲ ከሰራልሽ ደውይላት እንደዚህ እሺ። ፈጠረሽ እንድታይ ነው ማረግሽ። ከባሽ ደግሞ ማነው የሚደውልሽ? ስልክሽ እየጠራሉ